ዲአክቲቬት አድርገዋት። እሱ እሱ ነው አካውንቱን የሚቆጣጠረው። ዲአክቲቬት አር ዲአክቲቬት አድርገባት ስልጣኑ እሱ እና ዲአክቲቬት እንድታደርግ አረጋት። ይሄ ነው አካውንቱን ይዞታል። እየተከታተልኩ ሽባን ማድረግ ነው። ይኔ ሽባ ነው የማደርገን። ስማ እያለቀሰሽ ስለነበር

በወልድም ለራስም ማን አቅም ቢያጥረኝ፣ እጅ ቢሰበር፣ እግሬ ቢሰበር ለማንም አሳልፌ አልሰጣትም። አልፈ ቤተሰቦቼ አልፈም ህዝብ ይበቃኛል። ህዝብ ያለኝ ለራሱ ተርፎ ለሌላ አንድ አመት እና ስለሆንሽ ብቻ የግድ መከበር አለብሽ እንደ እና ስለሆንሽ ብቻ መከበር አለብሽ ወይ እና ስለሆንሽ መከበር አለብሽ ወይ ይሄንን ነው የምናገረው። እንደዚህ አይነት ቆሻሻ ነው። እንደዚህ ተግባብተናል። እኔ እኔ የምመካው በፈጣሪ ነው፣ በማን አባቱም አልመካም። ህዝብ ኖሮኛ አቅም እኔ የምመካው በአምላኬ ነው፣ ሰው አይደለም በሰው ተመክቼ ላቅ አቅዬ ነው የምንቀሳቀሰው። እናቷን አዋርዶ ምንም ያልኩን ነገር የለም እያለ ነው የሚናገረው። ይህን ነው ምለው። ሰላማችሁ ይብዙ። ይህን እያወጣችሁ ፊት ለፊት ያስቀምጦለት። ይህን ሌባ፣ ይህን ውርደታ። ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ። መልካም ጊዜ ገማሽ አየሁ። እድሜ እድሜ ማያስተምረሽ ልጅሽን ሲል የሻንጣ ሌባ፣ ሃይስኩል እያለች ሽርሙጣ ነበረች ልጅ ምን ያላልሻን ነገር አለ? አንቺ ስለማን ነው የምትመክር? እናትነትን አታውቂውም አንቺ አንቺ የምትፈልግ ወንድ ብቻ ነው። ወንድ ጥማት ነው የገደለሽ። ሶሻል ሚዲያ ላይ ጥማት ነው ያስቀመጠች ሳሁን። ጥማት ጥማት ሊደፋሽ አስክሮ ሊደፋሽ ነው ጥማት። አበሻ ወንድ መግማትሽን አውቋል። ይሞታል እንጂ አንቺን አይጠብስም ሙች አንቺን የሚጠብስ አበሻ ከእንግዲህ አታገኝ ገንዳንሽ መግማትሽን አውቋል። ቱና ነው የምትሸችዋለሽ። ገምተሻል ብሎ ጠፋ። ጆላ ይታዝ ብላ ይሄድሽ እንዴ? ለፍቅር ለፍቅር ሲሆን ለአንቺ ወንድ ሲሆን ትግራ ዋይን ትወጅያለሽ። ከአንቺ ጋር ሲጣላ ትግራ ዋይን ትሳደቢያለሽ። ትግራ አልልም ህይወትን፣ ረግጣለሁ፣ ረግጣለሁ አልኩሽ። መሀይም ነሽ። መሀይም ሰዎች ሁልጊዜ ስሜታቸውን እንጂ እውነታን አይረዱ። ስለዚህ የወላይታ ሕዝብን እኔ በጣም ነው መወዳቸው። ብዙ ጊዜ ድምፅ የሆንኩ ለወላይታ ሕዝብ ነው። ራሱ ሕዝብ ይፍረደኝ። የወላይታ ሕዝብ ሲበደል ብዙ ጊዜ ድምፅ ሆኛለሁ። ለምን ጨዋ ሕዝብ እንደሆነ ስለማቅ። ጨዋ ደቡብ፣ ጨዋ ነው፣ ጨዋ ሕዝብ ነው ደቡብ። ስለዚህ በአንድ ወንድ የተነሳ ድፍን የወላይታ ህዝብ ሙድ ልትይዤ አንቺ ተነቃቅለ ሮቦት እኮ ነሽ። ገጣጥሞ አይደል እንዲያመጡሽ ቀክ ብለው ኧረ ግጥም ግጥም ግጥም አርገው እንዲያመጡሽ ገጣጥሞ ነው ያመጡሽ እኮ ወይ ነው ሙዴ የገጣጠሙሽ። ቦርኮ የሰው ልጅ ተልቶ እንዲሞት ነው የምፈልገው ትያለሽ። አንቺን እግዚአብሔር ሊሰማ አንቺን አንቺን የሰማ ጊዜ እኔ እግዚአብሔርን ማመን አቁማል። አንቺን አማራ ሲሞት ሻምፓኝ ከፍተች። የፈለገ ነገር ቢሆን ሻምፓኝ የከፈችን እኔ አጫሉ የመቶ ጊዜ በጣም ነው ያዘንኩት በዛ ነገር በመናገሬ ብዬ የዛን የሆን የቀርታ የጠየቅሁት እንኳን ልጨፍር መብራን ብምታቀም የመጀመሪያ ቪዲዮ የሰራሁት እኔ እኔ አጫሉ እንደዛ መናገር አልነበረብኝም ብዬ የመጀመሪያ ቪዲዮ ሰሪ ነው የነበርኩ። ሻምፓኝ እጃ አልጨፈርኩም። ብደሰት ባጫሉ ሞት ሻምፓኝ ነበር መከፍተው። አንቺ በአማራ እንደዚህ የትግሬን ሥጋ አምጡልኝ ስቲ ነበርኩ። የትግሬን ስጋ አምጡልኝ ቆርጥ ቆርጥም የልብላው ስቲ ነበር ማታረጊው ነገር አለ እንዴ? እንደ አንቺ አይነት ቆሻሻ ሴት የትም ቦታ አይገኝ። እኔ የትም ቦታ ተከብሬ ነው ዋች። ኤቭሪ ቦር ማውራው ፖለቲካ ነው። ፖለቲካዬ ካልተመቸ ለጥልጠኝ ህዝብ ጋር ግደለኛ። አልሄድም አደው ሆነ ህዝብ ፈቅዶ የተወለደ ማንም ሰው የለም። ደስ በኋል። አሁንም ትግራዋይ አልነካ። የትግራይ ህዝብ ወርቅ ነው። መቤቴን ነው የምልህ ወርቅ ነው ህዝቡ። ፖለቲካሊ ግን ያሉት አስበልተውታል። ህዝቡ የትግራይ ህዝብ ሳይጠቀም ሙሉ የህዋት ልጆች ናቸው። እዚህ በዶላር ስሪፕ ክለብ ሲዝናኑ እምታ ድራግ ሲያጨሱ የመለስ ልጆች፣ ድራግ የምታጨስ ልጅ ነው ያለችው የመለስ ልጆች ናቸው ሲንበላጠጡ የኖሩት፣ አሜሪካን ሀገር የነ ስብሃት ነጋ ልጆች ናቸው ሲዝናኑበት የነበረው፣ የትግራይ ልጅ አንድ ምግብ ሳይበላ አንድ ነገር ሳይበላ ሲዝናኑበት፣ የስዩም መስፍን የአቦይ ፀሐዬ ልጆች ናቸው ሲዝናኑ የነበሩት፣ የትግራይ ህዝብ ደም እያለቀሰ። ማንም ያቀል የትግራይ ህዝብን ከፍለኛ አልጠላው። የህወሓት ልጆች ግን በደንብ በደንብ በደንብ መርዘኞች፣ ቆሻሾች ናቸው፣ መርዝ ናቸው።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 እኮ አሸባሪ ሲለው የነበረው ህወሓት መስሎኝ፣ ሰለሞን አሉላ መስሎኝ፣ አሉላ ሰለሞን መስሎኝ፣ ቄሮ አሸባሪ ነው እያለ ሲለ የነበረው እኮ እነሱ ናቸው። እንዴ ምን ያላረጋችሁት አለ? እናንተ መጅጋር በደንብ አድርጋ አስተምራን ያሳደገቻል ይሆን ሌላ ምን አሳይ 2024 2025፣ ላይ የለ ይቺ ተበድላ ያደገች ነው የምትመስለው። ቁልቋላ የተበደለ ነው የምትመስለው። እናቷ ምን ቦታ እንደምታውላት የዋል እናቷ የምታውላት ቦታ ይቺ ናት። የተበደለ የምትመስለው ነው። ይቺ ናት ተበድላ አደገች ተርባ አደገች የምትመስለው እቺና ተበድላ ያደገችው የምትመስለው? አንተ ቁልቋላ የለማይ ልጅ አንተ ቁልቋላ፣ አንተ ተበድላ ያድጋለ። ኦፍኮርስ ምን አለ እና ነው በስርዓት የምታድገው። ተበድላ ያደግከው አንተ። እቺ ልጅና ተበድላ ያደገችው የምትመስለው? ማብሮተን ሲስተር ራሳችሁ ፍረዱ። የዘር ጉዳይ አይደለም። አላማውም እንደሆነ በደንብ ስለገባኝ ነው። አማራ የአማራ ጥላቻ አጥንታቸው ስር ስላለን እናቷ እኔ ማንም ሰው ልጄ የምታገባው መርጣለሁ ግጥም አርጌ ዱርዬ ጌዛ ብንመጣ አፍንጫውን ብዬ ነው የማጠፋው አይመጣም ልጄ አማንየም ሆነ ማየ ማረባ ብታመጣ ምን አገባኝ ገነጥለዋለሁ አፈር ከድሜ አበላዋለሁ እንኳን አጠገቧ ሊደርስ በልጆቻችን ላንገባ ነው የምናሳድገው አውጥተን ልንጥላቸው ነው እንዴ አውጥተን ልንጥላቸው ነው ልጆቻችንን ወይስ በላይፋቸው ላይ ላይፍ ታይም እኔ ልጆቼ ላይ መብታለሁ፣ ላይፍ ታይም ነው የማውራቱ። ቢኮዝ አይኖበር በር ከነሱ የተሻለ የህይወት ልምድ አለ። እናት ተሳስታታቅ፣ አብዛኛውን ጊዜ እናት ልክ ናት። ያውም ኢትዮጵያዊ እናት፣ አብዛኛው ኢትዮጵያዊ እናት ወርቅ እናቶች ነው ያለው። እናት ሰድቦ ልጅን እወዳለሁ የሚል ልፋጫ፣ ህዋት ያሳደገው እንደዚህ ባለጌ ነው።

ማንነት ፍቅር የሌለው እንደዚህ አይነቱ ደነዝም፣ ደግሞ እንደዚህ እንደ ዮናስ ማኛ አይነቱ አለ። ምኑንም የማያውቅ ብቻ እኔ አውቃለሁ እኔ አውቃለሁ። ከመቶ ሀያ ሚሊዮን ህዝብ ራሱ አንድ ስለ ማንነቱ ስለ ሀገር ፍቅር የሌለው ከሌለው፣ እኔ ሺህ ጊዜ ዘርን ይሻለኛል። በቃ ዘሩን አጥብቆ የሚወደው ኤክስትሬም ይሻለኛል ለኔ፣ ለኔ አገሩን ከማያውቀው ታሪኩን ከማያውቀው ማንነቱን ከማያውቀው የትግራይ ታሪክ የአማራ ታሪክ የኦሮሞ ታሪክ የሲዳማ የሀዲያ ታሪክ ተሰብስቦ ነው ኢትዮጵያዊ የሚሆን ከአንድ ድል ምንም ከማያውቅ ዝም ብሎ አይነት ሰው። ኦኬ ነገሮችን ደግሞ እኔ ግን አንዳንዴ እድሜያችን ማለት እዚህ ጋር የፈለገ ነገር ተናገርን አይደለ? እስቲ ስለተናገርኩት ነገር ዞር ብዬ ላስብ፣ ሰውን ይጎዳ ላይጎዳ፣ የተናገርኩት ትክክልና ፓስ ያረጋል። እኔ በተናገርኩት ነገር ሰዎች ምን አስተያየት እሷ መሄድ ትችላለች። ዩሮፕ ላይ እንትን አላት፣ ፓስፖርት አላት፣ አምፕሪሹር እንትና ስድስትናት መሄድ ትችላለች። እዛ ሄዳ ሆቴል ይዛ ከልጇ ጋር አጠገብ መሆን ትችላለች። ጌት ኖ ደጋ የኖ ልጁን ቻንስ ስጩ። ዝምብላ ብላ የማታውቀውን ልጅ ዴሲ አታውቀውም። በቃ አሁን ሄዳ ዩሮፕ ከእሱ ጋር ትሆናለች ማለት አይደለም። ሜይ ቢ እንትን ላይስማሙ ይችላሉ። አንድ ቀን አንድ ጊዜ በስልክ ስለተናገርሽ የነ ወኒ ሚራ ፊዚኮ ደማና ላይክ ኢች አደር